የእኔ ቆንጆ እህት ሀይምዬ፣ አንቺ ብቻ አድመቂ፣ አንቺ ብቻ ውብ ሁኒልን። የምር ሁሉ ነገር የሚያምርባት እኮ ናት ሀይምዬ። እና ውዶች፣ ይችን የምታምር ፎቶ የሆነ ቦታ ሰርቄ አመጣው ማለት ነው። ስርቆት አይበረታታም። የሚወዱትን ሰው መስረቅ አይደለም ከተሻለ፣ ራሱ የራስ ማድረግ ችግር የለው ትላላችሁ። የእኔ ቆንጆ ሀይሚዬ ማለት ነው። አሁን እኛ በጣም ግራ ተጋብተናል። እኔ መልእክት ለአንቺ ይድረስልኝ። የእኔ ደርባባ ማለት ነው። እነ ጫን ያለው እየመጡ እነ ሰላቶ እየመጡ በጣም እያወዛገቡን ነው። ምን እናደርግ እስቲ ሀሳብ ከአንቺ እንፈልጋለን። ምን እናደርጋቸው እየመጡ፣ ሀይሚ ወድጃለሁኝ፣ ያቺ ሰላቶ ደግሞ ብሩኬ ወድጃለሁኝ፣ እነ ጫን ያለው ሀይሚ ወድጃለሁኝ ምን ይሻላል? እነዚህን በምን አይነት ፕላስ ተራፋቸው እናሽግላቸው? ታያለሽ፣ እኛ የምናውቀው ብሩኬና አንቺ ነው። ከዛ ውጭ የምናውቀው ነገር የለም፣ ግን እነሰላቶ በጣም አበዙት። በጣም